ከገባው እንግዲህ ዛሬ ሶስተኛ፣ ነው አራተኛ ቀን የሆኗል። ውድ ኢትዮጵያውያን ኤች አይቪ ያልኩም በመጀመሪያ ስላላስመረመርሹ ከዚህ በኋላ አቁሜ አትበይ። አይታችሁ ከሆነ ቪዲዮ ላይ እኮ እኔ ያባረርኳት ተመልሳ ትመጣለች ሲል አይታችሁታል። ንቃስቲ የኔ ጌታ እንዴት ነ? ሰላም ነ? ደህና ነ? ተመችተሃል? ደስተኛ ነ? እሰየ የኔ ጌታ ናይ ጎትቶ ጎትቶ አለፍላጎቷ ቢያደርግ ይቻላል አሁን እኮ ጎትቶ አላየንም። ህፃን የ15 የ16 አመት ሴት ሆና ጎትቶ በግድ ሲያደርግ አላየንም። ትናንትና የነበረብን የግብረ ሰዶም ጥቃት እንዲሁም ስቃይ ወይም ሰቆቃ ይህንን ህፃን ልጅ አንገቱን እያነቁ የእናትህን በር ክፈትልኝ ወይም የእናትን የሆነ ነገር ስጠን እያሉ ያሰቃዩት ነበር። ዛሬ ግን ኢትዮጵያውያን ይኸው እንግዲህ እንደምታዩት በእውነት በጣም በሚያመሩ እና ደስ በሚል ሁኔታ ተኝቶ ነው ያለው። ልዑል ልዑል አንድ ይላ እና ሌሎችንም ደግሞ ህፃናቶች ልጆቻችሁን እንድታያቸው ብዬ ነው ያቸው። እነዚህ ደግሞ ሁለቱ እዚህ ጋር ደግሞ ለብቻቸው እዚህ አሉ። በጣም ደስ ብሏቸዋል። ፊታቸው ፍክት ብሏል። እንደምታዩት ኢትዮጵያውያን፣ እኔ ደግሞ እዚህ ነበረ ያው ተኝቼ የነበርኩት። ኢትዮጵያውያን እና እነዚህን ህፃናቶች አሁንም ቢሆን ያላችሁን እንክብካቤና ያላችሁን ፍቅር እንድትሰጧቸው ስል በፈጣሪ ስም አሳስባለሁ። ኢትዮጵያውያን እና እነዚህን የተባረኩ ደጋግ ኢትዮጵያውያን በጣም እንድታበረታቱልኝና ከጎናችሁ ቁማችሁ አለሁላችሁ እንድትሏቸው። በእውነት ለምን እኔ ትናንትና ላይ በቃ ያለብኝን ስቃይ ብቻዬን ነው ችየው የነበረ ብቻዬን ነው ተሸክሜው የነበረ ዛሬ ግን ጠብጠኝም ብሏል። ሁለተኛ ደግሞ ሂድና የአማራ ሴት አምጣልኝ የሚለው ነው ያለ። ህፃን የደፈረበትን ካመጣችሁ ግን መክሰስ እንችላለን። ሁላችንም ህፃን ህፃን ህፃን ማለት ለአቅም ምንድን ነው ከአስራ አምስት ዓመት ከአስራ ስድስት ዓመት በታች የሆኑ ሴቶች ጋር ሴክስ ካደረገ አምጥቶ ይከሰሱ። ገባች። ከዛ በኋላ ግን ተመርምሮ ኤችአይቪ እንዳለበት የወጣ ኤቪደንስ ሳይኖር በዚህ ብታወሩ አይሆንም። ማነው ይሄን ያወራው ግን የሆነ ሰው ሲያወራ ይቅርታ ስለማልችል ነኝ ነው። እሺ፣ አሁን ጋሩ አንድ ሬጅ ከሆኑ መክሰስ አንድ ሬጅ ከሆኑ መክሰስ ይቻላሉ። ገባሽ? እነዚህ ግን አንድ ሬጅ ትልልቆች ናቸው። ስዊዘርላንድ የሚባል ጆን የሚባለው የካርጎ ኦፊስ አለው። ለጥቅም እያሉ አገር አቋርጠው ትኬት እየቆረጡ ሴቶች ሄዱ እንዳሉ እናውቃለን። ያ ያንን እኔ በደንብ አውቃለሁኝ። በደንብ የተለያየ ሴት ስዊዘርላንድ ድረስ እየሄዱ ውሻ አይደለም። ሰውየው እንደ ውሻ ነው የሚገዛቸው በብሩ። እንዴ፣ ሴት ልጅ እኮ ራሷን ማክበር ያለባት ራሷ ናት። በየሆቴሉ እስከተዝረከረከች ድረስ እና ጆንን እሺ ጠበቅንላት። አንድ ኤች አይ ቪ ያዘው ከተባለ አንድ ሰውን ሌላ የምትል ከሰከሰውን እኛ ደግሞ ለእነሱ ድምፅ ኑን። እንዴ ደግሞ ባርብዬ ምን አለ መሰለሽ፣ ልጆቹ ብር ገንዘብ ሰጥቷቸው አብረውት ከተኙ ልጆቹ ፈልገው ነው ማለት ነው። ሰውዬው ብር ይሰጣል አፋውጥቶ ሚዲያ ላይ የምላድርግልሽ አለ ምናምን ነው ወሬ ሁላ። ብቻ ሳይሆን እኔ አረብ ሴት ይዞ አይቼዋለሁ። ሲሆ ዛሬ ናት ማለት እኔ ወላሁንታይ ነው ከ ግን መጠንቀቅ ያለብሽ ኤች አይ ቪ ያለበት ብላችሁ ካላችሁ እናንተ ናችሁ የምትታሰሩበት። የሕክምና ማረጋገጫ ማስረጃ ከሌለሽ አዙሮ አንችን በቀቀን መክተት ይችላል። እውነቱን ልንገር፣ ኃይለኛ ልጅ ነው ልጁ። ደግሞ ዝም ብሎ ልጅ ትክክል ነች። ትክክል ነሽ፣ አሁን ያልሽው ትክክል ነች። እኛ ግን እኔ እሱ ስላወራ ምናምን አይደለም። እራሳቸው ዛሬ ላይፍ ላይ ተገናኝተን ነበረ ከሱ ጋር ማለት ነው እና ለራሱ ፊት ለፊት አናግሬዋለሁ። ከእነሱ ጋ የነበረም ነበሩ፣ እዛ የነሱ ቤት ማለት ነው። ሳናግረው እራሳቸው ናቸው እዛ ላይ ያሉት። ራሱ ማንም ቤተሰብ እዛ ያለ ሲጀምር በሽታ እንዳለበት ወረቀት እንዳለበት ራሳቸው ነው የተናገሩት። ገብቶሻል አይደለም? ማንም ያውቃል ከሱ ጋር እዛ ላይ እዛ ቪዲዮ ላይ ያለች ልጅ ደግሞ ላይፍ ላይ ሲያስገባት እሷ ሳትፈልግ ነው ላይቭ ላይ ያስገባት። ገባሽ? ፈልጋ አይደለም። አሁን እኔ የተናገርኩትን ሰምተሻል ብሌ ከአስራ ስምንት ላይቭ ላይ ዩቲዩብ ሲጀመር ሚዲያ ላይ እነሱ ሌላ ክስ ነው የኢትዮጵያ ውስጥ ያለ ሕግ ነው። ገባሽ? እናንተ ቪዲዮውን ሪከርድ ያደረጋችሁትን ሲዩዝ ለሲዩዝ መንግስት ብትሰጪው አልኳት፣ አልኩሽ እኮ ብትሰጪው፣ ሌላ ጥያቄ ሊመጣ ይችላል። ሚዲያ ላይ ያለን ቪዲዮ ማቀባበል ግን ማንም አይከለክል። ሚዲያ ላይ ያልወጣ ለምሳሌ፣ የባርባራ ልጅ ሚዲያ ላይ አልነበረም ያኔ ሲጣሉ። ልጇን ካወጣች ባርባራ ቀጥ ብላ መክሰስ ትችላለ። እኔ ልጆቼ ሚዲያ ላይ የሉም ሚዲያ ላይ የሉም ቢለጥፉ ቀጥ ብዬ መክሰስ ትችላለ። ያባ አይ፣ ብሌት እኔ አንድ ጥያቄ ልጠይቅሽ፣ አንድ ጥያቄ ብቻ። እርግጠኛ ነሽ ከጆን ጋር የግል ጥላቻ የለብሽም? በእርግጠኝነት ነው ጆን በጣም ብዙ ሴቶች የግል ቂም ሊኖርባት አይችልም። ማናት ብሌም ብለው የመጣቸው ብዙ ሴቶች ብዙ ህዝብ ያበደበት የተናደደበት በተናገረው ንግግር ነው። ገባሽ? እኔ እንኳን ስንት ነው፣ አስር ቪዲዮ ደርሶኛል። አስሩም ላይ አስር ሴቶች ናቸው። አንድ ሴት እንኳን ሁለት ቀን አላወጣም። እና እንደ ሴት ሁሉም ሰው ቂም ሊይዝበት ይችላል ግን ኤቪደንስ በግድቱ። ከዛ በተረፈ ግን ፈልገው ገንዘብ ተሰጥቷቸው አንዷን ተመልሳ መጣች። ካያችሁት ኩኒሻ። ከዛ በኋላ ደግሞ ጋም ወንድ ይመስለኛል ተሸፋፍኖ የነበረው አንቺ ጋም ጥቻው ነበር የጠየቁት። ግን ከዛው ውጪ ያየናቸው ሴቶች ተክላሉ ከ18 አመት በላይ ናቸው ገባሽ። ግን ቃል ይሄ ቃል ምንም ይሁን ማለት ነው ምንም ይሁን የበሽተኝነቱን ማረጋገጫና ማስረጃ ተይዞ ኮይን ኢንቫይት ላርገው ጆንን ኧረ እራሱ ይመጣል። እንደ ሴቱ በመጀመሪያ ላስቀምጥ ብሎት የለ። እንደ ኧረ በእርባ ኧረ በእናትሽ፣ ኧረ ፍርድ ርካሽ ወንድ ገንዘብ ካለው በአርብዬ። በደንብ ስሚ፣ አንድ ሰው ብር ካለው ማንንም ሰራ ሴት እኮ መንዳት ይችላል። ብር ያለው እንደዚያ አትበይ፣ ደግሞ ሁሉም ብር ላለው ይገዛል ማለት አይደለም። እኔ እኮ ነው ከማን ገንዘቡን እያሳየ የሚያመጣቸው ሰራ ሴቶች ሊኖሩ ይችላሉ። ያደረገው እኮ ስህተት ነው። ገባሽ ባ መደሬ ካመጣኮኛ በሱ ልክ ልንለካ አልችልም። አሁን ታውቂኛለሽ ብዬ አስባለሁ። ልዬ እንደዛ አይደል የሚልሽ፣ ሊያትዬ። ይሄ ጆን ማለት የዛሬ አራት አምስት ዓመት ጀምሮ ከኔና ከሳምሪ ጋር ጓደኛ ነው። እንዲያውም እኛ በጓደኝነት ስዊዘርላንድን ላስጎብኛችሁ፣ ኦንላይን ትኬት ልቁረጥላችሁ፣ የፈለጋችሁበት ቦታ ጎብኝታችሁ ተመለሱ ምናምን ይላል ሰውዬው። ብር አለው ምግብ ሲሰራ ነው የሚያሳይሽ። ከዛ ውጭ ሴቶች እንደዚህ እንደ ሸሚዙ ነው የሚቀያይረው። ያመጣታል፣ አብሯት ቺል ሲያደረግ ያሳይሻል፣ ሲበላ ሲጠጣ። እኔ አልጋ ላይ ምናምን ነገር አላየሁበትም። አይፈቀድምም፣ አይመስለኝም። እንደዚህ አድርጓል፣ እህቴ አድርጓል። ስላደረገ ነው እኔ የተናደድኩት። ዛሬ ደግሞ እኔ የሚያየሁትን ልንገርሽ፣ እኔ የሚያየሁትን ልንገርሽ። እንግዲህ ዘ ኔክስት ዴይ ቁርስ ሲበሉ ምን እንደሚላት

ሁለት ደግሞ ምን አለ መሰለሽ፣ ሂድና አምጣልኝ ይዣት የማድሬ አማራ ሴት አለ። ሁለት ገባሽ? ብዙ ሰውን ያስቆጣው ማለት ነው። ከዛ በተረፈ ግን በቀደም ለታ ላይቭ ላይ ሴክስ አድርጓል፣ አው አድርጓል። ገባሽ? ሸንቶባት ይሁን አርጓት አላቀር እ እ ብሎ ነው የተነሳው። የዶሮ ሁለት አራሺ ያዬ ለያዬ አሶ ለያዬ እኔ አለቢ ሰማችን ማረኝ ማለት ነው፣ ግን እኔ ባርባራ ማለት ነው ብዙ ነገር አረንግ አልገባኝም። ን ሚድል ላይ ነው የምሆን ያለብሽ በምን መል ነው? አይ ቆይ አንዴ እኔ ልግባና ኩንኮ እያለች ያለችው ማለት ነው። በህግ መንገድ እንኳን ብትሄድ ሊያጋጥም የሚችለውን ነገር ሁላችንም የምናውቀውን እኮ ነው የተናገረችው ሲመስለኝ፣ እኔ እንደተረዳሁት ከሆነ ማለት

ራይት ናት ብዬ መከራከርልሽ ሰው ነሽ። አይ እንደዛማ ገደል ትከችኛለች። ሳጠፋ ጠፋሽ ነው የሚባለው እንጂ ሊያ ነው አ የማያገባውን በገዛ ብርሽ ነው ሴጣን ልጁን እየገረፈ ነው። አንቺ ጋር ለጥበይ ባርቢ አንድ ነገር አንድ ሚታርጊውና አንድ ጊዜ እሺ፣ እኔ እሚታረጋለሁ ሁላችሁም ሚታርጉ ሙት እናድርግ። ሰንዋ ማዕሬ ይኸውልህ፣ እዚህ ጋር ሊያ ይከሰስ ስትይ አልነበረ ለምትሉኝ አይሆ ሆፕ፣ ጆሮ ያለው ሰው በደንብ ይሰማኛል ብዬ አስባለሁ። አዎ ብያለው፣ ይከሰስ። ደግሜ ነው የምናገረው፣ መሀይም አይደለሁም፣ አልደጋግምም። ይከሰስ፣ ለፍርድ ይቅረብ ብያለው። ለምንድን ለምን እንደያልሹ ካላችሁኝ፣ ህፃናቶችን ልጆችን ሳይፈልጉ ሴክስ እያደረገ ነው ሲባል አዎ ተስማምቼ ይከሰስ ለፍርድ ይቅረብ ይያዝ ብያለው። የህፃናቶች ቪዲዮ ግን የለቀቀ ሰው የለም። የተላከልኝ 115 ቪዲዮ ከ18 ዓመት በላይ የሆኑ ሴቶች ጋር ነው። አንድ ወንድ ነው፣ ሌሎቹ ሚታርጉት እንዳንዱ፣ ሌሎቹ ትልልቆች ናቸው። ስለዚህ ኤች አይ ቪ አለው ብለን ስንናገር ኤቪደንስ የሌለው ክስ ወደኛ እንጂ ወደ እሱ አይመጣም። ኤችአይቪ አለበት ስትሉ አንድ ሰው እንደ ኢትዮጵያ አይደለም። ትከሰሱበት አላችሁ፣ ትጠየቁበት አላችሁ። ኢቨን ከስራችሁ ላይሰንሳችሁን ትቀሙበት አላችሁ። አንድ ሁለተኛ ነገር ደግሞ ያለበትን ኤቪደንስ ማምጣት ነው። ህፃናቶች የደፈረበትን አያይዞ መክሰስ ነው። ህፃን ሲደፍር ያላየነውን ምን ብለን ነው ምንከስ? ይሄ ነው። በውጭ ሀገር ህግ ከሄድን የኢትዮጵያ አላቅ እንጂ ምን ነፍስ ያወቁ ከ18 ዓመት በላይ የሆኑ ልጆች ፈልገው ገንዘብ ተቀብለው ቢሆን በምን ታውቃላችሁ? ህፃን አሁን ብዙ ሰው የተናደደው የተናገረውን ቃላት ንግግር ያናድዳል። አዎ። ሊያየ ይቀርታ እህቴ ላውራ ትፈቅጅልኛለሽ? ያ እሺ፣ ዛሬ ነበረ እዛ ላይፍ ላይ እንዳልኩሽ ማለት ነው ዛሬ ላይፍ ላይ ነበረ እና ማለት ነው። አንድ ምን እንዳደ እንደነበረ ነው የምናገርሽ የነበረው። የዛሬ ያለፈው ቪዲዮ አይተሽዋል አይደለ? ፊት ለፊት ሴክስ እያደረገ ነው ታይቷል። ቪዲዮው እኔ ጋር አለ። ከፈለገ የፈለገ ሰው እልክለታለሁ ማለት ነው። እንደገና ደግሞ ማለት ነው ይሄ ሰውዬ ያች ያቺ ልጅ በአማርኛ ነበር የምታወራው ማለት ነው። ያ በአማርኛ ነው የምታወራው ግን ላይፍ ላይ እሱ ሴክስ እያደረገ እሷ ሳትፈልግ ነው። በእሱ ስልክ ነው የተቀረጸች። በእሷ በራሱ አይደለም በፍላጎቱ አይደለም። እሽን ያ በመጀመሪያ ደረጃ ማለት ነው። ዛሬ የባለፈው ማለት ነው። እና ሰውዬው በጣም በጣም ቆሻሻ ነው። ዛሬ ምን ይላል መሰለሽ? በትግርኛ ነው የሚናገረው። አማርኛ ይነገርልያ ምናምን ነገር ሱ ላይ ነው ኩን ነው ላንቺ አይደለም። እናት ኩን ነው አንቺን አይደለም። ቲንክ ዩ አይ እሷን አይቼ ነው ስጀመሪያ የገባሁት እሷን ብዬ ነው የገባሁት። በመጀመሪያ ደረጃ ታላወቁሽ እና ዛሬ ራሱ ማለት ነው ባለፈው የአማራ ልጅ ብሎ ይዘው መጥቶ ነበረ። አይተሸዋል ያን ቪዲዮ ያለ እንደገና። ከዛ በፊት ደግሞ የአክሱም ልጅ ብሎ እዛ ላይ እያባላቸው ነው ልጆች። ከዛ ደግሞ ዛሬ ደግሞ የሰብ አንዳርቶቹ ናቸው ያልቀመስኳቸው እሷን ብሎ እንደገና ዛሬ ሳይፈልጉ እሱ ላይፍ ላይ ሆኖ እነሱን በስልክ ደውለ ሲያስተላልፍ ነበረ ብዙ ሴቶች እያባላሸ ነው ሰውየው ደግሞ በሀገሩም ቢሆን ነው ምልሽ እዛ ከጎኑ የሚያውቁት ሰዎች ላይፍ ላይ ነበሩ ቅድም እዚህ ጋር አንድ ወንድም የራሱ ከላይ አሜን የሚለው እየሰማ ነበረ የአእምሮ ህመምተኛም ነው ብሎ ወረቀትም እንዳለው የራሱ ቤተሰቦቹ ከዚህ ሀገሮች እየተናገሩ ነው ገባሽ ልጁ በሽተኛ እንደሆነ የራሱ እዛ የሚያውቁት እየተናገሩ ነው እኔ እኔ ከሱ ጋር ምንም አውቀው ነገር የለኝም። እኔ ላይፍ ላይም ገብቼ አላውቅም። ችሎታውም የለኝም፣ እቁናውም የለኝም። ገባሽ እኔ በሴትነቴ ግን በጣም ስለተሰማኝ ነው እዚህ ላይ የመጣሁት። ቅድምም ወጥቼ የተናገርኩት ማለት ነው። እንደዚህ ሴቶች እየተባላሽ ያለ በትንሽ በኢትዮጵያ ነው ሌላ

አንደሬጅ ልጆች ናቸው ሲል በጣም የተናደድኩት፣ ምክንያቱም አንደሬጅ ለሆነ ሰው ሁልጊዜ መክሰስ የሚችል አይደለም። የሚያደርገውን አውቀ አያደርግም። ገብቶሻል። እነዚህ ሴቶች እነዚህ ሴቶች ልክ ነው እያልኩ አደለም፣ እንደዛ እንዳትወስጂው እሺ። ያደረገው ነገር ትክክል አደለም። ማንም ሰው በገንዘብ እጥረት ገንዘብ ስለሌላቸው እነዚህ ሰዎች ከሱ ያነሱ ስለሆኑ በብሩ እንደዛ አይነት አጸያፊ ነገር ማድረጉ ትክክል አይደለም። ይሄ እንደማንም እኔ አሁን ገብቶሻል ይሄ እዚህ ጋር ዘር ምናምን እንዳትጠሩ፣ ምክንያቱም እንደ ሰው ነው ማውራት ያለብን። ገብቶሻል እንደ ሰው በቃ አንድ ባለጌ ወንድ ነው ተብሎ መነገር ያለበት ገብቶሻል። እና ያደረገው ነገር በጣም ስህተት ነው። ግን እነዚህ ሴቶች ከአንደኛ ከእድሜ በላይ ከሆኑ ከ18 ዓመት በላይ ለሆነ ሴት እነሱ ናቸው መክሰስ የሚችሉት እንጂ አንቺ አትከስችላቸው። ከ18 ዓመት በላይ ለሆነ ሰው መክሰስ አትችም ራሱ። ገብቶሻል ገንዘብ ደግሞ እንደሚባለው ይሄ ሰው ብር ካለውና ገንዘብ እየከፈላቸው ከሆነ ገንዘቡን ከተቀበሉት ይሄንን ሰው ብትከሹ ራሱ በብሬ ነው የኔ። ገብቶሻል ይሄ በብር በብር፣ ሴቶቹ ራሱ እኛ ላይ ይነሱብናል። ሴቶቹ ራሱ እኛ ላይ ይነሱብናል። አዎ እና ደግሞ ምን መሰለኝ ማይመስል ነገር እኮ ነው የሚያወሩት እነዚህ። ገንዘብ እየሰጣቸው ከሆነ ይሄ ሰው ገንዘቡን ደግሞ እነሱ እየተቀበሉት ከሆነ ብትከሱ እራሱ ነው ማለት ብትከሱ ከሱ ነው ራሱ ብር ተቀብለዋል። እንደ ስራን የሰራ እንደ ስራን ያሰራዋቸው እኮ ማለት ይችላል። ልጁ ግን አንድ ነገር አለ፣ ትክክል ያልሆነ ነገር ቪዲዮ መቅረጽ አይችልም። ትክክል አይደለም። ያለ እነሱ ቪዲዮ መቅረጽ አይችልም፣ መቅረጽ አይችልም። ስለዚህ በመንግስት ደረጃ ለምሳሌ አሁን የኢትዮጵያ መንግስት ራሱ ልጁ እዛ እንዳለ መክሰስ ይችላል። ምክንያቱም ህግ አለ፣ ይሄ እንደ ሴክስ ትራፊኪንግ እኔ አልጨንላችሁም። ጫን ነገር እያደረገ ስለሆነ ይሄንን ነገር የሆነ ነገር ስለሆነ ቪዲዮ ላይ ማውጣት አይችልም። ያንን ለማድረግ የሰውየውን አላቸው አለ ጆን እሪ ነው የሚባለው ስሙን ንገሪውን ሼር ላድርግ።